አንድ ለእናቴ! አለማየሁ ገላጋይ። ባማትና ምራት መጣቆስ። ቤታችን ወገግ ያለ የነገር እሳት ተቀጣጥሎባት ደረስኩ። እናቴ ከታላቅ ወንድሜ ሚስት ጋር የነገር እሳት እየተጫጫረች የቻለችውን ያህል ታቀጣጥላለች። አንድ ያረረ ድስት ይዛ ከጓዳ የወጣችው እናቴ እየጨሰ መሬት ላይ ጣለችው። ድስቱ የወፍ ጎጆ የመሰለ ነገር በውስጡ እየጤሰ በቂጡ ጠርዝ ተሽከርክሮ እስኪደላደል ከረረረር የሚል ረባሽ ድምፅ አስተጋባ። አይ አይ መክረሚያ ነው የሚያሳስበኝ አለች። ጉጉት መስሎ የተቀመጠው ወንድሜን እያየች እንዴት ያለ ትዳር ይዘባጀኸው ሯ አፈር በሆንኩት ሴትነት። እንዲሆነ እናረፈው ድስት ሲያርማ አይሰማሽ አንቺ የጣርሽው እኮ አንች ነሽ፣ ትላለች የወንድሜ ሚስት። እናቴ አጠር ቀጠን ማለቷ የወንድሜን ሚስት የበለጠ አጉልቷታል። ግርንድስ ነገር ነች። አካሏ ብቻ ሳይሆን ስሟም ያስደምመኛል። እንኮይ ትባላለች። እንኮይ እንኮይ እንኮይ ስሟን ስደጋግመው ተረት ተረት ይለኛል። እንኮይ የዱር ፍሬ እንደሆነ ተነግሮኛል። እንዴት ያለ እንደሆን ግን በውል አላውቀውም። እንኮይና እንኮዬ የተረት ፍሬና የተረት ገጸ ባሕሪዎች ናቸው ብዬ ደምድም ያለው እናቴ እየተውረገረገች ያቀጣጠለችውን የነገር እሳት እንዳይጠፋ ጣረች። ቢሆንሳ አንቺ አለሽ መስሎኝ ቡናውን ተረጋግቼ ለማክተም ልቤ የረጋው መለስ ስብለሽ አታየውም ኑሯል። እንኮይ በፍቅር ጊዜ የጀመረችው አንችታ በእንዲህ ያለ የጸብ ወቅት የማዋረጃ ሽመል የቆረጠች ስለሚያስመስላት ጣልቃ ለመግባት ይዳዳኛል። ይቦጭቅሽ ማጀት ብትገቢ ክብርሽ የሚነካውን ሆኖ ነው። አረ ስለ እግዚአብሔር እማዬ ወንድሜ የተቀበረ አንገቱን እንዳንቴና መዘዘ ገልጆ፣ አንተ ዝም በል እናቴ። ሆን ብላ ወንድሜን ለማናደድ በልጅነት ቅጽል ስሙ ትጠራዋለች። ለዚህ ለዚህ ለምን ትጠሪናልሽ? እኔም የሚገርመኝ ይሄው ነው። የአማትና ምራት መጣቆስ እንደ ጥዋ ማህበር ተቆጥሮ መጡብሽ ቅመሱ ይባባላሉ። የዛሬ ጸብ ደጋሽ እናቴ በመሆኗ ወንድሜና ሚስቱ ወላጆቼ ቤት ተገኝተዋል። ነገ ወይም ከነገ ወዲያ ደግሞ እናቴ ወንድሜ ቤት ሂዳ ልጆች ምነው ድምጣችሁ ጠፋ ትላለች። ከጥቂት የፍቅር ንግግር በኋላ በጸብስ ክስታ መደካከም ይይዛሉ። ወንድሜ ብድግ ብሎ የፖሊስ ጃኬቱን መለባበስ ያዘ። የመቆናጠር ያህል ከለበሰ በኋላ ሚስቱን ቁልቁል እያየ ተነሽን ሂድላት አለ። ሂዱ ሂዱ፣ አለች እናቴ ወደ ጓዳ መለስ እያለች። ቀጣዩ ንግግሯ ምንነቱ ያለ የማልጎምጎም ሆኖ ይሰማኛል። እንደምን አመሻችሁ አልኩ። ገና እንደ መጣው ሁሉ ወንድሜ ገልመጥ ብሎ አይቶኝ ዝም አለ። እንኮይ መናገር ያለባትን እንዳላገባደደች እያስታወቀባት ላለመሄድ ዳር ዳር ትላለች። እናቴ ከጓዳ በጆግ ውሃ ይዛ መታ በቁሟ ድስቱ ውስጥ ገለበጠች። ጢሱ የበለጠ አንድ የተት ጎልጉሎ የመጥፋት ድምፅ አሰማ። የውሃው ፍንጥር ጣሪ ወንድሜና ሚስቱ ላይ እንዲደርስ እናቴ መፈለጓ ያስታውቃል። ወንድሜ በንዴት ሲመለከታት ለሚስትህ ገዝና ደብድበኝ የቀረ እሱ ነው ብላ ጆጉን ይዛ ወደ ጓዳ ተመለሰች። ወንድሜ ቱግ አለ። በንግግር ያልታገዘ በመቅበጥበጥ ብቻ የተሞላ ቱግታ። ጣልቃ ለመግባት ያህል ምን ነው ዛሬ ተረኛ ነው እንዴ? አልኩት ወንድሜ ንዴቱ ወደ ግርምት እየተለወጠ ራሱን ግራ ቀኝ አማታና፣ ኧረ አዳሪስ አይደለሁም። አሁን ሁለት ሰዓት ድንገተኛ የመንገድ ላይ ፍተሻ ስላለ። የምን ፍተሻ የፖሊስ አሰራር የተለመደ ነው። የከተሞችን ህገወጥ ጦር መሳሪያዎች የምናስስበት ድንገተኛ ፍተሻ ነው። ሰርፕራይዝ እንለዋለን። ወደ ሚስቱ በመዞር ተነሽ እንጂ አላት። እትዬ አለች፣ ወደ ጓዳ እያየች በመነሳት ከእንግዲህ ቀብሬ ላይ እንዳደርሽ ቀብርሽ ላይ አልደርስም። እንኮይ ይህንን መቁረጫ ሐሳብ ከአስር ጊዜ በላይ ስትለው ሰምቻለሁ። እናቴ ወደ ወንድሜ ቤት ሳትሄድ ሁለት ቀን ካለፋት በሕልም አሳባ ትመጣለች። ፈገግ ስል ወንድሜ አይቶኝ የበለጠ ተበሳጨ። የሚስቱን እጅ ይዞ የመቆናጠሪያ አልወጣ ወንድሜ ያሳዝነኛል። በአማትና ምራት መታኮስ መካከል ቁሞ የሁለቱንም ጥይት እየቃመ ይቆስላል። ለጦርነቱ እሱ ያለውን አስተዋጽኦ ልብ አይለውም። ሁሌም ነገር ያበረደ የመሰለው ወደ ሚስቱ በማድላት እናቱን ይገስጻል። ችግሩ እዚህ ላይ እንደሆነ አይረዳውም። ቁጭ ብዬ ሰዓቴን መልከት አደረግኩ። አንድ ሰዓት ከሀያ አምስት ይላል። የፍቅረኛዬ የሶስና መምጫ ደርሷል። ከማታ ትምህርቷ ላይ አንድ ክፍለ ጊዜ ቀንሳ እዚህ እንድንገናኝ ተቀጣጥረናል። በእንዲህ ያለ ቀጠሮ ቀን ሶስና ቀይ ፊቷን ገርበብ ባለው በር በኩል ብቅ ታደርግና ሳታንኳኳ ትሰልላለች። እናቴ ጓዳ ከሆነች ደስታዋ ነው። ዘው ብላ አንገቴ ላይ ጥምጥም ትላለች። ውርጭ ባኮማተረው ከንፈሯ ጥብቅ አድርጋ ትስመኝና አይን አይኔን ታይኛለች። ሁኔታዋ ደስ ቢያሰኘኝም ስሜቴን እየተቆጣጠርኩ አያታለው። ምን ያኮርሃል ትላለች። ኩራቴን እንደማትወደው ሁሉ የበለጠ ኮራለው። ወንዳ ወንድ ባል ነው ምፈልገው እንዳላለች የተከፋች ትመስላለች። እናቴን ከተል ብዬ ወደ ጓዳ ለመግባት ከሞከርኩ ራሷን መቆጣጠር እየተሳናት ቱግ ትላለች። ሴት ይመስል ጓዳ ምን ታደርጋለህ? ለእሷ እጩ ባሏ ብሆንም ለእናቴ ልጅ መሆኔን ትዘነጋዋለች። የሴቶች ሚዛን የሚያጋድለው ይሄኔ ነው። ሴት እናት ስትሆን ልጇ በዘላለማዊው ልጅነቱ እንዲቀጥል ትሻለች። ሴት ሚስት ስትሆን ደግሞ እናታ ጫጭታ ያቆየችውን ወንድነት አነቃቅታ ፍጹም ባል ልታደርገው ትደክማለች። የአማትና ምራት ጦርነት ይሄኔ ይነሳል። ጭው ያለ ጸጥታ እንደ ሰፈነ ነው። ለካ ጸጥታ የጫጫታ ልጅ ኑሯል እያልኩ ዳግም ሰዓቴን አየው። ረጅም ጊዜ የመሰለኝ አምስት ደቂቃ ብቻ ሆኖ አገኘውት። አልፎ አልፎ እናቴ የምትነካቸው ድስቶች፣ ሳህኖች፣ መክተፊያዎች፣ ማንኪያዎች ሲንኳኩ ይሰማኛል። እናቴ የምትወደኝ ልጅ ሆኜ በማደጌ የጓዳ ዕቃ ድምፆችን ለይቼ አውቃቸዋለሁ። ሌላው ቀርቶ የዝርግና የጎድጓዳ ሳህን ድምፅ ለይቼ አውቃለሁ። የማንኪያና የሹካም እንዲሁ የትልቅና የትንሽ ድስት። ይህንን ሶስና ብታውቅ ምን እንደሚሰማት ይገባኛል። ያለመችኝ አይነት ወንድ እንዳልሆንኩ ታረጋግጣለች። ሰዓቴን መልከት አድርጌ ገና እንደሆነ ሳረጋግጥ ተነስቼ ወደ ጓዳ ዘው አልኩ። ዜሮ ሻማ አምፖሏ ብርሃን ያቆረች የድሃምባ መስላለች። ያፈከፈከው ግድግዳ ላይ የተለያዩ የማድ ቤት ዕቃዎች ተሰቅለዋል። የእናቴ ሽቦ አልጋ የራስጌና የግርጌ ብረቱ ፍርግርግ የእስር ቤት በር መስሎ ደብዝዞ ይታያል። እናቴ እየተንጎዳጎደች ነው። የጋለ ብረት ምጣድ ላይ ያረፈ ሊጥ ድምፅ ለጆሮዬ፣ ሽታው ለአፍንጫዬ የደረሰኝ ደግሞ ቂጣው የጤፍ ዱቄት መሆኑን ጭምር ለይቻለሁ። መጣህ አለሜ አለችኝ ፊቷን ሳትመልስ! መልስ የቅድሙ ናር ናር ማለቷ ጠፍቶ ድምጿ ውስጥ መረጋጋት ረቧል። መልስ ሳልሰጣት ተጠጋዋት እንደምመጣ ስለምታውቅ ለእኔው እንደምታዘጋጅ ገብቶኛል። እናቴን በልጅነት የምክሳት ትርክምክም የጓዳ መብል ሰርታልኝ እሱን ጎረስ ጎረስ ሳደርግ ነው። ቂጣ፣ ገንፎ፣ ቆሎ፣ አነባበሮ፣ ሪሚጦ ርሚጦ እንዳልወድም ትላለች ሶስና። ገልጆ ወደ አለች እናቴ ባደረገችው የተጸጸተች መሆኑን በሚያሳብቅ ድምጸት ዝም ብዬ አፍንጫዬንና ጆሮዬን እከተላለሁ። እናቴ እንጀራ ለመጋገር እንደተሰናዳች ያስታውቃል። ትኩስ አብሲት የገባበት ሊጥ ይሸተኛል። የት እንዳለ ባይታየኝም በሽታው ለይቼዋለሁ። የአልጋዋ መጋረጃ ወደ ግድግዳው ተሰብስቦ፣ ገመድ ላይ የመሶብ ጉዝጓዝ ላስቲክ ተቋጥሮ ተንጠልጥሏል። ላስቲኩ ደንገዝገዝ ባለው የአምፖል ብርሃን ሲመለከቱት ሊነጋ ያሰበ የሰማይ ሆድ ይመስላል። የልጅነት ዓለሜ እዚች ጓዳ ውስጥ የምትከናወን ናትና ሁኔታውን ወደዋለው። ሶሲ በሆነ ሰበብ ቀድማ ብትመጣ የሚል ስጋት ሰቅዞ ስለያዘኝ ወደ ሳሎን ተመለስኩ። አዳም ከገነት ሲባረር እንኳ የእኔን ያህል መነጠር አልተሰማውም ይሆናል። የእናቴን ልጅነት ይህን ያህል በወደውም አሁን ያለሁበት ሁኔታ ላይ ጥላሎቱን እንዳያሳርፍ መጠንቀቅ ይገባኛል። የወንድሜ ችግር ይሄ ነው፣ መርምሬ ደርሸበታለሁ። ስለ አማትና ምራት የሚያትት ዳጎስ ያለ መጽሐፍ ለማዘጋጀት የሚያስችል እውቀት አለኝ። የወንድ ልጅ ሕይወት ባለ አራት ተቃራኒ ግድግዳዎች ነው። ግድግዳዎቹም እናት፣ ሚስት፣ ሴት ልጅና እህት ናቸው። ያደለው ወይም ያወቀበት ወንድ እነዚህን ሳጋ ማገር ቱሻ ልጥፍ ልስን የማይሉ ግድግዳዎቹ ላይ ጣሪያ መክደም ብቻ ባለ ጎጆ ያደርገዋል። እንግዲህ ወንድ ልጅ እዚህ ጎጆ ውስጥ አራቱን ግድግዳዎች የሚያቻችል የአማካይ ትክል ምሰሶ እንጂ ነዋሪ አይደለም። እናት ወደ ዘላለማዊ ልጅነት ትጎትተዋለች። ወንድ ልጅ በጉተተው አማካኝ ስፍራውን መሳት የለበትም። ሚስት ደግሞ የተዋጣለት ባል እንዲሆን ወደ ራሷ መሳቡ አይቀርም። አሁንም እዚያው አማካይ ላይ ሆኖ የሚስቱ አሳሳብ ከመጠን እንዳያልፍ መቋቋም ነው። ሴት ልጅና እህትም በየፊናቸው ወደ አባትነትና ወንድምነት ይስቡታል። ሃይ ሳይባሉ ላሳሳባቸው በልዝቡ መልስ መስጠት ተገቢ ነው። የወንድሜ ስህተት እዚህ ላይ ነው። ቀጥ ማለት ሲገባው ከእናቱ ሸሽቶ ወደ ሚስቱ ያዘነበለ ምሰሶ ሆነ። የሰላም ጎጆ መዋቅሯዋ ተናግቶ እላዩ ላይ ተደነባች። እናቱና ሚስቱ ድንበር ተጣጥሰዋልና ምንጊዜም ጦርነት ላይ ናቸው። እሱ ደግሞ እነሱ ተኩስ መካከል። ይህኔ ሚስቱን ብቻው አንስቶን ስለ እናቱ ተወጋው ይሆናል። እኔ አንድም ሦስትም እንደሆንኩ አውቃለሁ። ለእናቴ ልጅ ነኝ፣ ለሚስቴ ባል፣ ለልጄ ደግሞ አባት ልጅነቴ ባልነቴን አይጫነውም። አባትነቴን በልጅነቴ አላስደፍርም። ባልነቴንና አባትነቴን ጎን ለጎን አስኬዳለሁ። ለነገሩ ገና ባል አልሆንኩም፣ አልወለድኩም፣ እህትም የለኝም። ገርበብ እንዳለ በተውኩት በር በኩል የሶሲ ፊት መሰስ ብሎ የምሽት ጀንበር መሰለ ወድቆ እንደ ተገኘ እንቁ። ልቤን ተረተረችው። የፊቷ አማካኝ መዋቅር አፍንጫዋ ነው። ግራና ቀኝ አይኗን ብቻ ሳይሆን ግንባሯንና አገጯን መካከል ሆኖ ያዋስናል። የእናቴን አለመኖር ስታረጋግጥ ጡል ብላ ቦርሳዋን አጠገቤ ጣለች። ድምፅ ላለማሰማት እየተጠነቀቀች ቀርባኝ አቀፈችኝ። በብርድ የተርበተበተ ከንፈሯን ከንፈሬ ላይ አስቀምጣ ከመሳም ጋር አወራች። አንተ ቤት እንሂድ። ወንድ ልጅ ለምን የማይላቸው የሴቶች ጥያቄዎች አሉበት። ማንገራገርም ተገቢ አይደለም። በጭንቅላቴ ንቅናቄ እሺ አልኳት። ሁኔታዋ የፈጠረባት ሀፍረት ከብርዱ በልጦ ፊቷን ከመቅጽበት ሲያገመው ይሰማኛል። ፈጥኝ የተነሳው እናቴን ለመሰናበት ነበር። ሶሲ ምን ልትሆን ነው በሚል መልክ ስታየኝ ወደ ጓዳ የቃጣውትን እግሬን ቀጣው። ፈጥና ወደ ጓዳ እንደ መግባት ካለች በኋላ ደፉ ላይ ወደ ተቀመጠው ድስታ የት ታድርጋ ወደ እኔ በግርም ትዞረች። ምን አለ አንሱት እንኳን ብትል ይሄ እኔ ሥራ ነው በማለት የልብ ማሞቂያዋን ቃል ጣል አደረግኩላት። ደስ ያላላት ይመስል ወንዶች ስትባሉ እንደው የእኔም አባት ጀበና እየገነፈለ እያይ ዝም ነው። ድስቱን አንስታ ውሃውን እያምቦጫ አቦጨች ወደ ጓዳ ገባች። ከእናቴ ጋር ተከታትለው ሲወጡ አፍታም አልቆዩ። አለሜ፣ የኔ አንተ ተሄዱ እንዴ? አለች እናቴ። ሶሲን ስታይ አንዳች የሚያሽኮረምማት ነገር አለባት። ይሄ ደግሞ የእኔ አቻችሎ የመያዝ ውጤት እየመሰለኝ ኩራት ቢጤ ይዳስሰኛል። ትንሽ የማስጠናት ነገር አለኝ አልኩ አፌ ላይ እንደመጣ አባባሌ ተተርጓሚ ነገር እንደሆነ የገባኝ ሶሲ በአፍረት ፊቷ ሲቀላ ነበር እ ነው አለች እናቴ የሶሲ አፍረት የበለጠ ስለ ጨመረ ወደ ቦርሳዋ ሂዳ መፈታተሽ ያዘች እንግዲያው ደግ የሹራቧን እጀታ ሰቅሰቅ አድርጋ የአይን ሽኝት ለማድረግ ተዘጋጀች ሶሲም አፍረቷን በቦርሳ ብርበራ አከናውና ቀና አለች። አከታልፌ ለመውሰድ እጇን አፈፍ አደረግኳት። ኡፍ እጅ እኮ ሲያም ብረት ነው እያለች ብትነጫነጭም ለመመንጨቅ አልሞከረችም። እኔም ከማላላት ይልቅ ማጥበቄን ገፋውበት። ሶሲ ደስ የምትሰኘው ይሄኔ ነው። በድርበቡ ሁኜ እናቴን በመሰናበት ራቅ ብዬ እነሱን እንክ እንክ የበዛበት መለያየት ማጤን ቀጠልኩ እናቴ የሶሲን ፊት በእጇ አይበሉባ እየዳሰሰች ምን ነው ከሳሽ ጠቆርሽ ልበል አይ ራስሽንማ ጣል ጣል አታርጊው ትላታለች እንዲህ ያለው የመተሳሰብና የመፋቀር ምንጩ የእኔ ብልሃት የታከለበት አያያዝ እንደሆነ ይገባኛልና ሳደምጠው ደስ ይለኛል እናቴ ሶሲን ሸኝታ ከኋላዋ መልከት ታድርጋት ወደ ቤት ገባች። አውቃ እንደሆነ አውቃለሁ። ሶሲ ራቅ ካለች በኋላ ጉዳይ እንደ ረሳ አስመስላት ጠራኝና የፍቅሯን ለሊት የምበላውን ትሸጉጥልኛለች። ያ የጤፍ ቂጣ ትዛለኝ። አንተ ዬኔ አለሜ! ይኸው ጠራችኝ። ሶሲን ቆይ ብያት ተመለስኩ። እናቴ መምጣቴን ስታይ ወደ ውስጥ ገባለች። ተከተልኳት። ለሊት የምትጎራርሰው አሰናድቼልሃለሁ። ወደ ጓዳ ገባች። አፍታም ሳት ቆይ በሁለት ቦታ የታጠፈ ቂጣ በላስቲክ እየጠቀለለች መጣች። በምን ይዘዋለሁ? አካባቢዋን ዕቃ እንደሚፈልግ ገልመጥ ገልመጥ ብላ እንደ ሁልጊዜ ወገብ ላይ ታጠቀዋ አለችኝ ተቀበልኳት። ይሞቃል። እሳቱን መለስ አድርጋ እዚያው ብረት ምጣዱ ላይ ስላቆየችው ደርቋል። ሹራቤን ገለጥ አድርጌ እንደ ሽጉጥ ቀበቶ የስር ሸጎጥኩት። ቅድም እንደ ነገሩ አልከስክሼ የተውኩትን ሰላምታ ጉንጯን በመሳ ማካካስኩና ወደ ሶስ ይፈጠንኩ። እናቴ ከኋላዬ ቁማ ደሞ እንዳትረሳ የአንተ ነገር ትላለች የእናቴ ማደናገሪያ ነው። ሶሲ ላይ ግራ እጄን ጣላ አድርጌ ከእናቴ ቤት አስር ደቂቃ የሚያስኬደውን የቤቴም መንገድ ተያያዝኩት። ቸኩያለው ሶሲ ከእሷ ሲመጣ እንዴት ባለ ሁኔታ እንደምታስተናግደኝ አውቃለውና መጣደፍ ሲያንሰኝ ነው። የመንገድ መብራት የሌለውን መንደር ከየቤቱ ባፈተለከ ብርሃን እየታገዝን አገባደድ ነው ሶሲ በእኔም ድጋፍ ጨለማውን ለመውጣት ወገቤን ያዝ አድርጋ እሳት እንደነካት ሁሉ በፍጥነት ሰብስባ፣ ምንድን ነው አለችኝ። ጉድ ፈላ አልኩ በልቤ። ቂጣ መታጠቄን ብታውቅ ጩቤ ምን ሊያደርግልህ? ቀዳዳ ሰጠችኝ። ለማንኛውም መቼም ወንድ ልጅ ሲኮን ሽጉጥ ያንተም በዛ በማስመሰል ኩርፊያ ቀደም አለች። በማስመሰል ልምምጥ ከተል አልኳት። ምን መሰልሽ ወንድ ልጅ መውደቂያውን አያውቅም እና አፌ ይህንን ቢወተውትም ልቤ የሚያስበው እቤት ስንገባ ቂጣውን ሳታይ እንዴት ከሻጥኩበት አውጥቼ እንደምደብቅ ነው። ከኋላዋ ደርሼ በልምምጥ አቀፍ እንዳደረግኳት አውራ መንገዱ ደረስን። ቡና ቤቶች ስራ ጀምረዋል። ቀድመው የጀመሩ ሰጪዎች ቀድመው ሰክረው በመለፋደድ ላይ ናቸው። ስለ ተሻጠው ቂጣ ድበቃ ያም ሰለሰልኩ። ጣደፍ ጣደፍ ስል አንድ እጅ ደረቴ ላይ ደግፎ አቆመኝ። ደነገጥኩ። ፖሊስ ነበር። ፍተሻ ፍተሻ! መንገዱን ዘግተው የተደረደሩት ፖሊሶች የድንገተኛ ፍተሻ ላይ ነበሩ። አመዴ ቡና አለ ሶሲ ደንገር ገር ቢላትም፣ ለሴቷ ፖሊስ ቦርሳዋን ከፍታ እያስፈተሸች ነበር። እኔን ለመፈተሽ ፊት ለፊቴ የቆመው ፖሊስ እጅ ወደ ላይ ይለኛል። ወደ ኋላ ለመሮጥ ከጀለኝ። ሶሲ ፍተሻዋን ጨርስ አልፋ ትጠብቀኛለች። ፈታሹ ፖሊስ ቶሎ ፈትሾኝ ወደ ሌላ ለመዘዋወር ቸኩሏል። ሳልወድ በግድ እጄን አነሳው። ከብብቴ የጀመረው ፍተሻ ወገቤ ላይ ሲደርስ ተደናቀፈና ቆመ። ምንድን ነው? አውጣው። ሶሲን በተደናገዘው ብርሃን በኩል አየዋት። ጩቤ በመሰላት ቂጣ መደናገጧ ያስታውቃል። ምንድን ነው? አውጣው እኮ ነው ምልህ። ፖሊሱን ቂጣ ነው ልለው ጠጋ ስለው፣ አትጠጋኝ ብሎ አምባረቀ። ከፈታሾቹ ኋላ የነበሩት ሌሎች ፖሊሶች ወደ እኛ ቀልባቸውን ጣሉ። አውጣው አይደለም፣ አውጣው አውጣው። በእኔና በፈታሹ መካከል ነገር መክረሩን ያዩ ፖሊሶች የታጠቁትን ጠመንጃ ካነገቱበት አውርደው በእጃቸው ያዙ። አንዳንዶቹ አቀባበሉ። አውጣው እንዴት ብዬ ከነቂጣዬ እዚሁ ድፍት ትላለው። እንጂ ሶሲ ፊት ሬዲዮ የያዙ ፖሊሶች በሚቀባበለው ጠመንጃ ታጅበው ቁጥር 11 33 ማለት ጀምረዋል። ጊዜያዊ ፍተሻ ኬላ 15 ላይ ችግር አጋጥሟል። ጉድፈላ ወይኔ እናቴ። ሶሲን አየዋት። የምትሆነውን አታ ሲመቱኝ ለመጮ ተዘጋጅታለች። የታጠቁት ፖሊሶች አካባቢውን ከሰው እያጠሩ የቆምንበትን ቦታ ሰፉት። ሶሲ ራቅ ትበል እንጂ የሚሆነውን እያየች ነው። ፖሊሱን ጠጋ ብዬ ላስረዳው ስል ጮኸ፣ አትጠጋኝ። እዛው የቆምኩበት ሁኖ አውጠው የሬዲዮኑን ንግግር ቀጥሏል። አንድ መሳሪያ የታጠቀ ሰው አልፈተሽም ብሎናል። ምን አይነት መሳሪያ እንደታጠቀ ገና አልተረጋገጠም። እናቴን መርገም አሰኘኝ። እሷ ምን ይህን እያሰላሰልኩ በጭንቀት በመናወዝ ላይ ሳለው ልብ ሳልለው ከጀርባዬ የዞረ ፖሊስ ዘሎ ተጠመጠመብኝ። መያዜን ያዩ ፖሊሶች ሁሉ እላዬ ላይ ተከመሩ። ተረባርበው ጣሉኝ። አንገቴ፣ እጄ፣ ብብቴ፣ ጭኔ፣ ሁለመናዬ በጠንካራ እጆች ውስጥ ዋለ። መተንፈስ ተስኖኝ ስንፈራገጥ አንድ እጅ ሹራቤን ገልጦ የታጠቅኩትን መጀረጠው። አይኔን እንደጨፈንኩ የሞት ያህል የከበደ ሐሞት መፍሰስ መላ መላሰውነቴን ተቆጣጠረው። ይሁንና ጆሮዬ ከመቼውም በላይ ነቅቶ ያዳምጣል። መጀመሪያ ሳቅ። ምንድነው ነው? ምንድን ነው? እኔን ከመሬት ጋር አጣብቀው የያዙት ፖሊሶች ሳይቀሩ ጠየቁ። ቂጣ። ምን ቂጣ ነው? ቂጣ ነው። የሳቅ አጀብ ከበበኝ። ወዲያው ባለ ሬዲዮኑ ሃሎ፣ 11 33 ከጊዜያዊ ፍተሻ ኬል 15 ነው። ጦር መሳሪያ ሳይሆን ቂጣ ነው። አዎ፣ ቂጣ ነው፣ ቂጣ ነው። ገመናዬ ይዘው እንደለቀቁ አትወፍ በሶሲ ጆሮ በኩል አድርጋ ሬዲዮኑን ተጠቅማ ወደ ፖሊስ ጣቢያ በጣቢያው አንቴና ወደ አለም ከአለም በናሳ አማካኝነት ህዋ ውስጥ ስትበራየዋት እንዳትያዝ ሆና ፈተለከች። የተኛውበት እንደ ቅቤ ቀልጬ ሳልነሳ ብቀር